በመርሃ ግብሩ ላይ የተገኙት የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የበልግ አዝመራ ስራ በስፋት ከሚከናወንባቸው የኢትዮጵያ ክፍሎች የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንዱ መሆኑን ገልጸዋል። ክልላችን በተለየ አኳሀን የበልግ አብቃይ ወይም የበልግ አዝመራ የበልግ ስራ በስፋት ከሚከናወንባቸው የሀገራችን ክልሎች ውስጥ አንዱ ነው። በእኛ ነባራዊ ሁኔታ በልግም መኸርም እኩል ድርሻ ነው ያለው። ብዙ ጊዜ የተለያዩ አካባቢዎች ላይ የመኸር ስራ ነው ትልቅ ተብሎ የሚወሰደው። እኛ ጋር ደግሞ በልግ እንደ አንድ ትልቅ ሜን ሲዝን ተደርጎ የሚወሰድ ነው። ይህ ስራ በቴክኖሎጂ አጠቃቀምና በሽፋን እየተሻሻለ መምጣቱን የተናገሩት አቶ ማስረሻም በዘንድሮ የበልግ አዝመራ 359 ሺህ ሄክታር መሬትን በተለያዩ ሰብሎች ለመሸፈን መታቀዱን ገልጸዋል። ከዚህም የበቆሎ ምርት ሰፊውን ድርሻ እንደሚይዝ በመጠቆም ከ245000 ሄክታር በላዩን እንደሚሸፍንና 95000 ሄክታሩ በካፋ ዞን እንደሚለማ አስረድተዋል። በቆሎ የክልላችን ትልቁ ሜን ክሮፕ ብለን የምንወስደው ነውና እንግዲህ በቆሎን በተሻሻለ ወይንም ዘመናዊ በሆነ የግብርና አሰራር መስራት አስፈላጊ በመሆኑ ዘንድሮ ከምናከናውነው የመኸር ስራችን ውስጥ ወይም በተለይ በዋና ዋና ክሮፖች በምንላቸው እንደ በቆሎና ሩዝ በመሳሰሉ ስራዎቻችን ውስጥ ከ30 ፐርሰንት በላይ የሚሆነውን በኩታ ገጠም መስራት አለብን በሚል ነው አቅደን የገባ ነው። በዘንድሮ ከሚለማው አጠቃላይ የበልግ አዝመራ ከ30 በመቶ በላዩን ማሳ በኩታ ገጠም ለማልማት መታቀዱንም ገልጸዋል። በአርሶ አደሩ የመዳበሪያ አጠቃቀም ላይ የሚስተዋሉ የግንዛቤ ክፍተቶችን ከመቅረፍ አንጻር የሾምባ ሼካን ተሞክሮ መቅሰም ያስፈልጋል ብለዋል። ክልሉ ከተመሰረተ ወዲህ የአርሶ አደሩን ምርትና ምርታማነት የሚጨምሩ ግብአቶችና መሰል ድጋፎችን ሲያደርግ መቆየቱን የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊም አቶ ፍቅሬ አማን ገልጸዋል። ይህ ድጋፍ ተጠናክሮ የሚቀጥል መሆኑን የገለጹት አቶ ፍቅሪ የኩታ ገጠምና የሜካናይዜሽን እርሻን ማስፋት ያስፈልጋል ብለዋል። ምርትና ምርታማነትን በሚጨምሩ ግብዓቶች በመታገዝ የአርሶ አደሩን ተጠቃሚነት ለማስፋት እንደሚሰራ የገለጹት ደግሞ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ናቸው። ምርትና ምርታማነቱን ከመጨመር አንጻር በተሻለ መልኩ ሰርተን የተሻለ ውጤት ማስመዝገብ የሚችልበት ሁኔታ እንዲኖር ከማድረግ አንጻር የተቀመጡ ስትራቴጂዎች አሉ። ግብርናን ማረስ ብቻ ሳይሆን ዘመናዊ ማድረግ የሚቻልበት ሁኔታ መኖር መቻል አለበት። አንዱ እንደዚሁ በክላስተር መታረስ የሚችልበት ሁኔታ ቢኖር ባለሙያዎች ድጋፍ ያደርጋሉ፣ ክትትል ያደርጋሉ። ውጤቱ ያማረ ሊሆን የሚችልበት ሁኔታ እንዲኖር ማድረግ ይቻላል። የካፋ ዞን ግብርና፣ አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ አባ ምጫ በበኩላቸው ከቴክኖሎጂ አጠቃቀም በተጨማሪ የሰብል ጥበቃ ስራ ላይ ሊተኮር ይገባል ብለዋል። መካናይዝድ ካደረግን፣ ምርጥ ዘር ካመጣን፣ ገባት ካቀረብን፣ ሰብል ጥበቃ ላይ ትኩረት አድርገን ኬሚካል አቅርቦትና ሌሎች ስራዎች ላይ ካልሰራን፣ ቡቃያው ከተነሳ በኋላ የሚገኙ የተለያዩ ነፍሳት፣ የተለያዩ ተባዮች ላይ ከፍተኛ ጥንቃቄ የሚፈልግ በመሆኑ ይህ ስራ ላይም ትኩረት አድርገን ፓኬጅ ከማድረግ እንቅስቃሴዎች የተጀመሩበት ሁኔታ እንዳለ ለማንሳት የጊምቦ ወረዳ ምክትል አስተዳዳሪና የትራንስፖርትና መንገድ ልማት ጽህፈት ቤት ኃላፊ አቶ አዲሱ አየለ በበኩላቸው፣ የወረዳው አርሶ አደሮች የቴክኖሎጂ አጠቃቀም እንዲሻሻልና ዘመናዊ የግብርና አስተራረስን በመተግበር ረገድ በተሰሩ ስራዎች ተጨባጭ ለውጦች መመዝገብ ችለዋል ብለዋል። ከወረዳው አርሶ አደሮች መካከል ያነጋገርናቸው አቶ ተስፋዬ ታፈሰና በአምላክ አለም ነው። ባለፉት ጊዜያት በኩታ ገጽ ማስተራረት ዘዴ ሰርተው ውጤታማ መሆናቸውን በመግለጽ ዘንድሮም የተሻለ ምርት ለማግኘት እንደሚሰሩ ተናግረዋል። አምና በተሞክሮ ላይ የተሻለ ምርት ያገኘሁት እንደ አርሶ አደርነቴ በግባግባትን ጥንቅር ተጠቅሜ የተሻለ ምርት አምርቻለሁ። ለምሳሌ እስከ አምሳ ኩንታል በቆሎ አግኝቻለሁ፣ በአማካይ ማለት ነው። ይህ ምንድን ነው? በባለሙያ ድጋፍና ይህን ተሞክሮ በመውሰድ ነው። ዘንድሮ ደግሞ የተሻለ ምርት አገኛለሁ። ማሳ ማሳው ሁለት ተኩል ነው፣ ሁለት ተኩል ሄክታር ነው። ለዚህ ኤንፒኤስ እስከ አንድ ሄክታር ምናምን እጠቀማለሁ። በዛ ላይ ደግሞ ዩሪያ ደግሞ አንድ ነጥብ አምስት ከዛም በላይ እየተጠቀምኩ ነው እስካሁን ዘንድሮ ደግሞ በተሻለ ነገር ተጠቅሜ የተሻለ ነገር አመጣለሁ ብዬ አስባለሁ። በተጨማሪም በዘንድሮ ስራ አርሶ አደሩ በፍላጎቱ እንዲ ያለማ መደረጉ ምርትና ምርታማነት ይበልጥ እንዲጨምር ይረዳዋል ያሉት አርሶ አደሮቹም የባለሙያዎችና የሚመለከታቸው አካላት ድጋፍና ክትትል እንዲቀጥል ጠይቀዋልም።